ፓፓ ውሎ ምናምን ወወ ጋድ አንዳንድ ሰዎች ኒውዮርክ ምናምን ያለው እንዳይመስላችሁ፣ መብራት ሲበዛ እዚሁ አዲስ አበባ ነው ያለው። አላስገባውም። ወጣ እንደ ብሎ ኢንቦክስ እንዳያለን እህቶች፣ ሚሴጅ አታብዙ እህቶች። እዚሁ አዲስ አባ ነው ያለሁት። አጸደም ምሽት እያሳለፋችሁ ነው? ጌታ አዎ፣ እባክህ የተወሰነ ዋክ ምናምን እናደርግ ብለን ነው። ለማንኛውም ፈት ከታች ኮሜንት። አንተ በቅርብ ታገኛለህ። ለኔ ምግብ ላይ ያለኝ ነገር ምግብ ብዙም አይደለም፣ እንደምታውቅ አይበላልኝም ሁላ ታውቃለህ። ዛሬ እንኳን ወ ወ ኳ ዳጀስት እንድታረግ ነው በዚህ ማታ። አሁን ዘጭ ብሎ መብላት ዝገት እንደሆነ ታውቃለህ። ነገ ጠዋት ፉጨት አስተማሪ ይመስል ሆድ አይ ነው። አኬ እየነገረኝ ነበር በክትፎ ስንራጭ ነበር አለኝ እኮ ጭራሽ በስመ አብ ወወልድ። እንዴ! እኔ እንዴ የቀበቱ አላላን ብለን አልሰፋን ብለን ቀዳዳው አኬ ራሱ ቀበቶ ማድረግ ጀምሯል። እግዚአብሔር ይመስገን። እየነቆረን ያለቀስኩ ወክ እንዳታረጋድ ይሄ ራሱ ቢኖ እንዴ ዲ ኧረ ትናንትና ምሳ መሰለኝ። የትናንቱ ምሳ እኛ ትናንት ጨርሰናል አልኩት ለጋዴ

እንዴ ስንነሳ ምን እንዳሉ ታውቃለህ? ዮኒ እራሱ ምን እንዳለች ቴክ አለች ያለች እኮ አንዱ ስጋ ፍሉት ስጋው ስጋው ሁዳች ውስጥ እያለ እንዳይሆን ነው ወደዚህ እራት አልተበላም ብትልና ክሪጅቻ ለነገሩ ነው። እናንተ እኮ ትላም በላን እኮ በቃ። ምንኛ አርፎ አልፎ ነው ያ ታውቂያለሽ? አንቺ ባሽያር አንዱ በይልሽ በቃ። ጋይስ እና አሁን የት ጋር ሆነን ነው? እዛው ፒያሳ ወደ ሁለት ሰዓት ጋር የ30 ደቂቃ ወገራሉ ታለች አንዷ። አሁን እዚህ ቡ ፈርቶታል። እንዲንጹ ወክኖ ነው አማን አንቺ ብቻ ተከሰቺ አያሳስብም በእኔ ንትሬ በደንብ ታባለ በለ አኪ፣ የምትበላው የት ነው የሚሄደው? ግን በእውነት አላውቅም እንጃ። የሆነ እእሆ የሚሄድበት እንዳለ ይሰማኛል፣ ግን የት እንደሆነ ቀሲስ ገቡ መሰለኝ። ለቀሲስ አስረክቤ ቤቱን ወጥቻለሁ ትላለህ። የት ነው የምታስረክበው? ሰላም ሊሉ ነው እንደ ልመለሳ እዚህ ጋር አጠገቤ ሰዎች አሉ። ከዚህ ሲዬ ጾም ገባ፣ እኛ ማረፍን እሎታለሁ። በቃ ያው ቀሲስ እንኳን ደህና መጥቱም። ቄስ ሲመጣ ግን ልውጣ ልውጣ የሚል ከሆነ እኮ አደጋ አለ ማለት እኮ ነው ሲሶ

ልውጣ ካለ ሰባት ጊዜ ጮህ ማለት ነው፣ በታላቅ ድምጽ ውጣ ነው። አንተ ደግሞ አቅምም የተም ራሱ የምትጮህበትም አቅም ጋር ነው። ሰባት ጊዜ ጮህ ውጣ ነው የሚባለው አሉ። ለአንተ አንዴ ነው። መገሪ ሰባት ከአረኩት አንዷንም ግማሽ ላይ ቁርጥ ሲልብኝ እየታየኝ ደህና ናችሁ? ይመስገን። ገናምላቸ ለምንድን ነው ግን ገና ከቤተ ክርስቲያን መልስ? እኛ ጋር ከዓርብ ጀምሮ ድካም ላይ ነን እና ደህና ነህ ግን? ደናነኝ ቀሲስ እነዚህ ልጆች እኮ በቻኮሌ ነው ጾሙን ያዝ ነው ሲሉኝ አይ ይሄ እውነት አይመስለኝም። ከሲስ ሲዳኙኝ ብዬ ነው ያስከበው። አይ አክሊል ኮል የምሷሚ ነው የሚመስለኝ። ይበላል ብለህ ነው? አይ እውነት ነው አይበላም። ያን ያሳየኝ እንዴት ነው ግን? አይ ኮይስ ለአንተ ለጠይቅ አይ ቲንክ ወይ ተጋብዘው ወይ ጋብዘሃል እና እንዴት ነው ከአንተ ጋር አብሮ ሲቀመጥ ምናልባት እየበላችሁበት ነው ይሆን እንደው፣ የሚጠጋውም አይመስለኝ ልጁ። አይ ሲሲ የባነፈ አይተው እና እንዴ፣ ያንን ካሜራ ከፍቶ ያሳየንን ጉድ። እንዴ፣ ፍርፍር ፍርፍር እየበላ ነው ብሎ የክትፎ ማት ቆልሎት፣ እሺ እየበላው እንዳይሆን አንተ። እሱ እሱም የእኔ ጥያቄ ከላክ ነው የሚበላው ወይስ ጥሬው ነው እሱ የሚበላው ማለት እኔ እንዲያውም ተጠራጠር ያለሁኝ አሁን ልውጣ ሲል እኮ ቀሲስ፣ የኔም ጥያቄ ነው አክሊል ነው የሚበላው ወይስ አክሊልን እሱ ነው እራሱ ነው የሚበላው? ለማንኛውም አንተ ጋር አንተ ነህ አብረህ የምትበላ። ስለዚህ ማን ምንድን ነው ማን ያርዳ? የቀበረ ማን ይናገር የነበረ ስለሚባል እና አስይዘው እንግዲህ፣ አስይዘው። ለማንኛውም ጾሙን አንተም ጾም። አይ ጾም አለን ሥጋማ በቃ ቢያንስ ሲስ ግን ቆይ፣ እኛም እኮ እንጾማለን ግን የተወሰነ ጊዜ የለንም ትላላችሁ። መቼ ነው ግን እናንተ የምትጾሙት? እንደው እኔ ግራ ይገባኛል። ቀሲስ ቋሚ ቋሚ ሙሽራው ከእናንተ ሲወሰድ ትጾማላችሁ ነበረ የተባለው መቼ ነው? የታደስቆም ግን ቀሲስ የቋሚ ለን ጾም ይለ እንዳረ እኔ በጣም ያሳሰበ ቀሲስ የቋሚ ነው እኔ ማለት ጾም እኛ ጾምን አልተቃወምንም። እኛ ምን ጾማለን ትላላችሁና መቼ ነው የምትጾሙት? ጳጉሜ እንጾም የለን። እንደ ቀሲስ እንጾማለን እኮ ጳጉሜ ላይ። ኧረ ተው፣ አምስት ቀን። አይ ሲሶ፣ አይ ሲሶ ነው አ አ አ አንዳንድ ሰዎች እንቅስቃሴ ጀምሯሉ፣ በካላንደር ውስጥ እንዲገባ አይ ይነሳ ያላችሁ። አረ፣ ጭራሽ ጳጉሜ መሰረዝ አለባት ጭራሽ። ፆሙን ካንስል ለማድረግ ነው ማለት ነው። ጳጉሜ መሰረዝ አለባት ያላችሁ አንዳንድ ሰዎች ተነስተዋል። አንድ አለ ምን ፆምባትንም ወር ሊያጠፉ፣ ጳጉሜ የተሰረዝ እያሉ ነው። አይ አሁን ገባኝ እኮ፣ የወሩዋ ችግር ሳይሆን ጾሙ ነው ማለት ነው። አየህ ይቅርታ እንግዲህ እንዳልይዝህ መልካም ጾም ይሁንላችሁ። ለማንኛውም ከዚህ በኋላ ወንድሞቻችንን ስትጋብዝ አትክልትና ጁስ ጋብዛቸው። አደራ ፊታቸው ቁርጥ እየበላህ ሆዳቸውንም ጆሮቸውንም ጭው እንዳታደርግባቸው ጥንቃቄ አድርግ። መሰናከል ዋ አረ ቀሲስ መረጃ ስነግሮት አክሊል ሮብ እና እርብ ራሱ ሰው ማግኘት አይፈልግም። በዚህ በፆም እኮ ራሱ እኮ አክሊል ማግኘት አስቸጋሪ ነው የሚሆነው። አረ ተው፣ እውነት ጎበዝ እኮ ነው ወንድማችን፣ ልጃችን። አይ እውነት ነው በዚያ አሉ አይሽን በቃ እውነት ነው። አይ እኔም እሱስ እኔም እኮ በረጅም ክንዴ እኮ ለካለሁኝ፣ መረጃ አለኝ በቃ እን እንትን ከንሱን መገባበዙ ቀርቶ በአካል ባኘት ራሱ አስቸጋሪ ነው። በዕለተ ሰንበት ቅዳሴ ላይ አናጣውም ብለውኛል ቄሶቹ። ስለዚህ ቄሶች እኮ አሉ መረጃ የሚሰጡን። ያስቀድሳሉ ልጆቻችን እንዴት ነው ብለን እንጠይቃለን እና እንኳን አይ ታዲያ በዚህ ካልታማ እኮ ሲሶ በሌላማ በምን በሌላማ፣ እኩል እኮ ነን፣ በድካም እኮ ሁላችን ማጣተኞች ነን። በቅዳሴው ቅዳሴው ላይ ቁርባኑ ላይ ከተገናኘን እሱ ነው አንድ የሚያደርገን። ሲሶ እንግዲህ አንቺን አርባ ቀን ሊናፍቀን ነው እሱ ራሱ። አይ ችግር የለውም፣ ጨዋታ ምናምን ምናምን ኃጢአት አይደለም። አብራችሁ ተጫዋቱ። ግን ምግቡ ላይ ግን እሱ አትክልት ሲያዘ አንተ ቆርጣዘህ? አረ ሰውዬ ይማታል! ሰውዬ እንደዛ አይደራደርም ደግሞ። አይ መጽሐፉም ይላል እኮ ደግሞ ለሰዎች መሰናክል መሆን ደግሞ ኃጢአት አይደለም። አረ ለመሰናክልም ራሱ እንትን አይልም። ፋታ በአረ ቀስ ማርያም፣ ወንድምህን ግን በጣም ለመጠበቅ ጥሩ ነው። ይሄ ነው ወንድም ማለት እንደዚህ ነው ጓደኛ ማለት። አይ በፍጹም እንትን አይልም። በዚህ ጉዳይ እንኳን እንትን አይልም። አይ ጥሩ ነው። ሰዎች እግር ነገር አንዳንዴ እንዳጋጣሚ እግር ጥሏቸው ጎንደር ወይም ባህር ዳር ላይ ወይ አርብ ወይ ሮብ ተከስተው ሆቴል ላይ ገብተው ተሳስተው ማለት ነው ከአዲስ አበባ ሄደው፣ ወላስተናጋጁ ጥብስ አለ ምሳ ጥብስ አለ ወይ ሲሉት፣ አስተናጋጁ እንዲህ ብሎ ነው የሚመልሰው አሉ እኮ ቢኖ እኮ ቢኖርስ ምን ልታረገው ነው ይላል አሉ ቢኖር ምሳ እኮ ቢኖር እኮ ቢኖርስ ነው የሚለው አሉ

አይ ጥሩ ነው፣ በጣም ጥሩ ነው። ሲሶ በጣም እንወድሃለን። መልካም ቀን ይሁንልህ። ከአገልግሎት መልስ ደግሞ በሳቅ ቀናችንን በሳቅ ቡራኬ ስለባረከን እናመሰግናለን። መልካም ቀን። እሺ ቀሲስዬ መልካም ቀን። አሜን ሲን፣ እንገናኛለን። እሺ ቻው፣ ሰላም